በዴቪድ ዴል የተጻፈው ደ ወይ ኦፍ ሱፐር ኤርማን የተሰኘው መጽሐፍ እያንዳንዱ ወንድ ማንበብ ያለበት መጽሐፍ ነው ይባላል። ብዙዎቹ የወንዶች መጽሐፍ ቅዱስ ይሉታል። አንድ ወንድ የምር ወንድ ለመሆን ምን ያስፈልገዋል? በዚች ህይወት ውስጥ ምን መረዳትና በጊዜ ማወቅ አለበት? ይሄ መጽሐፍ ሁሉንም ነገር ጠቅልሎ ይዟል። ከዓላማው ጀምሮ እስከ ግንኙነቶቹ እስከ የፍቅር ህይወቱ ድረስ ሁሉንም ነገር እንዴት መቆጣጠር እንዳለበት፣ በዛ ውስጥም አልፎ ደ ሱፐሪየር ማን እንዴት መሆን እንደሚችል ያሳየናል። ሱፐሪየር ማለት የበላይ ማለት ነው። የበላይ ወንድ እንዴት መሆን እንደሚችል የሚያስተምር መጽሐፍ ነው። ጸሐፊው ዴቪድ በመጽሐፉ ላይ ያቀረባቸው መርሆች እኔ በዚህ ቪዲዮ አቀርብላችኋለሁ። አብራችሁን ቆዩ። የመጀመሪያው stop hoping for a completion in life ይላል ጸሐፊውም እንደሚያስረዳው ከሆነ የአብዛኛዎቹ ወንድ ስህተት የሚጀምረው እዚህ ጋር፣ የሆነ ጊዜ ላይ ሁሉም ነገር ይስተካከላል ወይንም ደግሞ የምፈልገው ነገር በዛ ጊዜ ይመጣልኛል ብሎ ማሰብ ይጀምራል። እስከ አርባ ዓመቴ ብቻ እንደምንም ብለፋ ከአርባ ዓመቴ በኋላ አርፋለሁ ወይንም ደግሞ አምሳዎቹ ላይ ጡረታ በሰላም ወጣለሁ። አሁን ብሰቃይም በኋላ ግን እረፍቴ ይመጣል ይላል። ሌላኛው ደግሞ በአይምሮ ውስጥ ባለቤቴ የሆነ ሰዓት ላይ ኮምፕሌን ማድረጓል፣ ቅሬታ ማቅረቧን ታቆማለች፣ የሆነ ሰዓት ላይ ትረዳኛለች ይችላል። አሁንም ሌላኛው ደግሞ ይመጣና አሁን በዚህ ሰዓት የማልፈልገውን ነገር የምሰራው ወደፊት የምፈልገውን ህይወት ለመኖር ነው ይላል። ወደፊት የምትባለዋ ነገር የምትመጣ ይመስሏል። የአብዛኛው ወንድ ችግርም ይሄ ነው። የሆነ ሰዓት ላይ መሰረታዊ የሆነውን የህይወቱ ክፍል የሚቀይርለት የሚለውጥለት ነገር ያለ ይመስሏል። እውነታው ግን መቼም ቢሆን አይቀየሩም። መቼም ቢሆን አይለወጡም። እንደነበሩት ነው የሚቀጥሉት። ሰውየው ራሱን መለወጥ ካልቻለ ወይንም ደግሞ አይምሮውን፣ አመለካከቱን ነገሮችን አመለካከቱን ካልለወጠ ነገሮችን በፍጹም ልዩ አይሆኑም። ያ ሰው በህይወት ውስጥ ካለ ድረስ የህይወት ፈተና በምንም ተአምር አይቀንስለትም። ከዛ ፈተና ጋር እየተላፋ እያሸነፈ መምጣት አለበት። ይህም ደግሞ ምንን ይጠይቃል ካላችሁም አሁን ላይ ካለው ነገር አሁን ላይ ባለው ህይወቱ በፍቅር መውደቅ ይጠበቅበታል። ይህንንም ሲያደርግ ደግሞ ለህይወት በአጠቃላይም ደግሞ ለኑሮ ለዚችም ዓለም የራሱን ዩኒክ የተባለ የተለየ የሚለውን ስጦታ እያበረከተ ማለፍ ይኖርበታል። ሁለተኛው መርህ ወይም ሁለተኛው ፕሪንሲፕል ሊቫተ ፌር ፋዘሮስ ዴድ፣ አባትህ እንደሞተብህ ሰው ሆነህ ኑር ማለት ነው። አንድ ወንድ ልጅ አባቱን በጣም አድርጎ ሊወድ ይገባል። ነገር ግን ከአባቱ ኤክስፔክቴሽን አባቱ ከእሱ የሚጠብቅበትን ነገር ከአባቱም ትችት ሩቅና የጸዳ መሆን አለበት። በዛ መንገድ ላይ ሲሆን ብቻ ነው ያ ሰው ነፃ የሚባል ሰው የሚሆነው። ይህ ማለት ግን አባታችሁን ጥሉ ማለት አይደለም ወይንም ደግሞ አባታችሁን መሸሽ አለባችሁ ማለት አይደለም። ነገር ግን አባታችሁ ወንድ እንደሆነው ሁሉ እናንተም በራሳችሁ ወንድ መሆን አለባችሁ። ሁሌም ቢሆን በእግሩ ስር ልትገኙ አይገባም። የሆነ ሰዓት ላይ እናንተም የራሳችሁን ዓለም መገንባት አለባችሁ። እሱ የሚያስበውን ነገር ግዴታ ማሰብ የለባችሁም። እናንተ የምታስቡትን የምታምኑበትን ና በፈቀዳችሁት መንገድ ላይ ልትራመዱና ልትንቀሳቀሱ ይገባል። አባታችሁ መካኒክ ሆኖ እድሜ ዘመኑ ስለኖረ እሱን ለማስደሰት ብላችሁ እናንተ መካኒክ መሆን የለባችሁም። ዶክተር ስለሆነ ዶክተር መሆን የለባችሁም የሰው ልጅ ስጦታ ተሰጥኦና በህይወት ዶክተር ስለሆነ ዶክተር መሆን የለባችሁም የሰው ልጅ ስጦታ ተሰጥኦና በህይወት ማድረግ ያለበት ነገር በጣም የተለያየ ነው። ስለዚህ አባታችሁ ስለሆነ ብቻ እናንተ ማድረግ የማትፈልጉትን ነገር እሱን ለማስደሰት ብላችሁ እሱን እንዲኮራባችሁ ብላችሁ ማድረግ የለባችሁም። ከአባታችሁ ድችትም ሆነ ኤክስፔክቴሽን ራቁ ማለት ይህ ነው። ጸሐፊው፣ ለዚህ ነው ይህንን የጻፈው። ከአባታችሁ ትችትና ከእናንተ ከሚጠበቀው ነገር ነፃ መሆን አለባችሁ። ያንን ካደረጋችሁ ለራሳችሁ ማሰብ ትችላላችሁ ማለት ነው። ሶስተኛው ፕሪንሲፕል ኢፍ ዩ ዶን ኖ ዩር ፐርፐስ ዲስከቨር ኢት ናው። አላማህን የማታውቅ ከሆነ አሁኑ ነው አላማህን ፈልገህ ማወቅ አለብህ። ወንድ ልጅ ሆነ አላማ የሌለውን ህይወት የምትኖር ከሆነ ፍጹም የባከን ህይወት የምትኖር ሰውነ፣ አንተም ባክነሃል፣ ጠፍተሃል ሁኔታዎችን መፍጠር ሲገባ ሌሎች ወንዶች የፈጠሯቸውን ሁኔታዎች አንተን እየሳቡና ወደዚህና ወደዚያ ሲያደርጉ ይውላሉ። የህይወቱን ዓላማ ሳያውቅ የሚኖር ሰው በጣም ደካማና የማይጠቅም የተባለ ህይወትን የሚኖር ሰው ነው። ዓላማ ለመያዝ ምን ያህል ያደክማል ካላችሁን አቅም አልባ ወንድ ያደርጋችኋል። ሴክሽዋሊ ኢምፖተንት እስክትሆኑ ድረስ ደካማ ትሆናላችሁ ይላል ጸሐፊው። ይህም ማለት በፍቅር ህይወታችሁ ውስጥም እዛ መኝታ ቤት ውስጥ የምታደርጉት ነገርም በጣም ደካማ ያደርጋችኋል። ይህን ያህል ጥቅም አርባ የሚያደርጋችሁ ይላል። ወደ አራተኛው እንለፍ። አራተኛው ፕሪንሲፕል ኔቨር ቼንጅ ዩር ማይንድ ጀስት ፕሊዝ የውመን ይላል ጸሐፊው። አንዲት ሴት መጣ አመለካከታችሁን ብትቀየርባችሁ ህይወትን የምትመለከቱባትን መነጸር ብትለውጥባችሁ እና አዲስ የሆነ ፐርስፔክቲቭ አዲስ የሆነ እይታን የምታሳያችሁ ከሆነ ውሳኔዎቻችሁ ሁሉ መነሳት ያለባቸው የፍርዳችሁ ሁሉ ምንጭ መሆን ያለበት የፍርዳችሁ ሁሉ ምንጭ መሆን ያለበት አዲሱ እይታችሁ ነው እንጂ ያቺ ሴት መሆን የለባት የሚል አሁን ምን ማለት ነው ብላችሁ ትጠይቁ ይሆናል። ያቺ ሴት የሰጠችው ሀሳብ አመለካከቱን እንዲቀየር የሰጠችው መንገድ ትክክል ነው ብሎ የሚያስብ ከሆነና ከዛ ትክክል ነው ብሎ ካሰበው አመለካከት ተነስቶ ያንን ውሳኔ ይወስናል። ነገር ግን ኢንቴንሽኑ ይሄ የውስጥ ድምፅ የሚባለው ነገር ይህንን ሀሳብ የማይቀበለው ከሆነና እሷ የሰጠችው ሀሳብ ትክክል ነው ብሎ ያላመነበት ጎን ካለው መቼም ቢሆን እሷ ስላለችው ብሎ ያንን ነገር ሊያደርግ ይቀባል። ራሱን የቆዳ ወንድ ይሆናል፣ ይላል ዴቪድ። አስከትለውም በዚህ ተግባሮ ብቻ ራሱን ብቻ ሳይሆን እያደከመ የሚሄደው እሷን ሴቷንም እያደከማት፣ ሁለቱም የሚደክሙበት መንገድ ላይ ይገባሉ። ቂም መያያዝ ይጀምራል። ግንኙነታቸውም ኦውቴንቲክ ሳይሆን ይቀራል። ያ ትክክለኛ ስሜት፣ ትክክለኛ ራሳቸውን እየገለጹበት የሚሄዱበት ነገር እየጠፋ ይመጣል። ፍቅራቸውም እየቀዘቀዘ ይመጣል። አንዱ ራሱን ሆኖ መግለጽ አይችልም። ስለዚህ ራሱን ለምን በየቀኑ ፍቅራቸው ላይ ትልቅ የሚባል ሸክም እየሆነባቸው ይሄዳል። ያ ነው እነሱን እያጋጨ የሚመጣው። አምስተኛው ፕሪንሲፕል ወይም የመጨረሻው ፕሪንሲፕል ሺ ዋንት ስትሮ ሪላክሲንግ ዳይሜንሽን ኦፍ ዩር ዳይሬክሽን አሁን ጸሐፊው ዴቪድ ዴር ምን ማለቱ ነው ካላችሁኝ፣ ወንድ የምርም ወንድ እንዲሆን ሴቷ ደግሞ የምርም ሴትነቷን አውቃ እንድትኖር ሁለቱም የተለያየ ሮራቸውን ሁለቱም የተለያየ ኃላፊነታቸውን ማወቅ አለባቸው ይላል። ታዲያ ሴት ልጅ የምርም ሴት ሆና እንድትኖር ማስኩሊን የሆነ ባህሪዋን ማሳረፍ መቻል አለባት። ያንን ጎኗን ለማሳረፍ ደግሞ በባሏ ልትተማመን ይገባል። ባሏ የምርም ማስኩሊን ነው እሱ የሚያደርገውን ነገር ያውቃል ያለችለት፣ የዛኔ የራሷን ማስኩሊን የሆነውን ሳይድ ወይም በሴቷ ውስጥ ያለውን የወንድ ባህሪዋን እያሳረፈችው የበለጠ ሴትነቷ እየቆላ ይመጣል፣ ፌሚኒቲዋ ግሎ ያደርጋል። ስለዚህ በዛ ወንድ ፋይናንሽያሊ፣ ሴክሽዋሊ፣ ኢሞሽናሊ፣ ስፕሪቹዋሊ ትተማመንበት ይገባል ማለት ነው። ታዲያ እምነቷ እነዚህን ሁሉ ነገሮች ላይ መሆን ታዲያ ጸሐፊ ወንድ ልጅ ሁሉን ነገር ማድረግ አለበት እያለ አይደለም። ቢያንስ ግን የቤቷ አቅጣጫ መሪ እሱ መሆን አለበት፣ ሊድ ሊያደርግ ወይም ደግሞ ሊመራ ይገባል። አምስቱ ፕሪንሲፕሎች እነዚህ ነበሩ። በዲቪዲል የተጻፈው ደ ወይ ኦፍ ዲፐሪርመ በዚህ መንገድ ተመልክተነዋል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።